ሰላም ጤና ይስጥልን። ይህንን ቤት አስታውሳችሁት በድጋሚ ከዚህ ወደዚህ ቀይረ ነዋል እንግዲህ እንደምትመለከቱት በጣም ቆንጆ በሚባል ሁኔታ ሰርተን ጨርሰን ጥንቅቅ አድርገን ለባለቤቶቹ አስረክበናል። እንግዲህ ከመጀመሪያው ጀምሮ የሰራሁት ቪዲዮ አለ። እሱን ቪዲዮ ከስር ዲስክሪፕሽን ላይ ያስቀምጥላችኋለሁ። ገብታችሁ ዲቴል፣ እያንዳንዱን ነገር ገብታችሁ ብታዩት በጣም ትደሰቱበታላችሁ ምክንያቱም እናንተም ቤት ማሰራት ብትፈልጉ ልክ በእንደዚህ አይነት መልኩ ቆንጆ አድርጋችሁ ማሰራት ትችላላችሁ። እኛንም ኦርደር ብታደርጉን ያላችሁበት ድረስ መተን እንሰራላችኋለን ማለት ነው። እንደምትመለከቱት ዲቴል እያንዳንዱን ስራ ተከታትለን ራሳችንም ነበርንበት፣ ራሳችንም እንሰራው ስራ ነበር። እንዲሁም ደግሞ ሰራተኞቻችንን ከስርስር እየተከታተለን ስራዎቻችንን ጥንቅቅ አድርገን እንድጨርስ አድርጎናል። አላህ አግዞን፣ ባላህ ፈቃድ እዚህ አድርሰን እንግዲህ እንደምትመለከቱት አሁን ላይ ፊኒሽንጉ ሳያልቅ በፊት ነው ይሄኛው። ከመጀመሪያው ጀምሮ አንድ ቪዲዮ የሰራውታለ፣ የሱን ቪዲዮ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ በድጋሚ እና እንደምትመለከቱት የኮርኒስ ስራው እንደምታዩት ነው። ምንም የሚሰለች ነገር የለውም። ሌላ ከለር በፍጹም አልተጠቀምንም። ብሮከን ዋይት ነው የቀባ ነው ማለት ነው። ምክንያቱም ምንም የማይሰለች ከለር ቢኖር እሱ ነው። አንድ አይነት ከለር ብትቀቡ ለእናንተም በጣም የተሻለ ነው። ፊት ለፊቱ ደግሞ ይህን ቤት የምትመለከቱት ፊት ለፊቱን የሰራ ነው። ኮንቴክስታን ነው የቀባ ነው። አሁን የምንሰራው የላይቲንግ ሲስተም ብቻ ነው ማለት ነው። አብዛኛው እና እንደምትመለከቱት ግቢውን ቴራስ አንጥፈን እያንዳንዱን ነገር በጥንቃቄ ሰርተን ለማስረከብ አሁን ላይ ዝግጅታችንን እየጨረስን ነው። ምክንያቱም አንዳንድ የለቀማ ስራዎች፣ ጥቃቅን ስራዎች ይኖራሉ ማለት ነው። እና እያንዳንዱን ክፍል እየገባች እና ይህን የሚያምር ስራ ማን ቢያይለን ጥሩ ነው? የተንቢ ተከስታለች ነው ምላችሁ። የሚሸጥ አይደለም ግን ዚያራ ነው። እና እያንዳንዱን ክፍል እየገባች እያየች በጣም ደስ እንዳላትና እንደተመቻት በጣም ደግሞ የዝም ቤት የምታደንቀው ምን ነው? ቁመቱ ቁመቱ በቃ ጂፕላስ ቱ ወይም ጂፕላስ ዋን ቤት ማሰራት በሚችል ልክ ነው ቁመቱን ያደረግነው አራት ሜትር ከሀያ ነው። የውስጡ የኮርኒሱ የቆመበት ብቻ አራት ሜትር ከሀያ ነው ቁመቱ ማለት ነው። እና በሚገርም ሁኔታ ነው እየተሰራው ማለት ነው።

እና እያንዳንዱን ነገር አስጎበኘዋት፣ አሳየዋት። እሷም እንዲሰራላት እንደምትፈልግ ቆንጆ ተደርጎ እንዲሰራላት፣ አሁን ያየችው ዲዛይን ደግሞ በጣም ስለተመቻት ለእኔም በእንደዚህ አይነት ዲዛይን ፈጣሪ አቅሙን ከሰጠኝ ብላለች። እንግዲህ እኛም እናግዝሻለን፣ እኛም ዱአ እናደርጋለን። ኢንሻአላህ ላንቺ ይሳካልሻል። ያንቺ ልጅ ደግሞ ራሳችን ነው የምንሰራው በየ ቃል ገብቼ እንግዲህ ቅድ ድግፍ አርጊ አላችሁ ሸኝቻት ያው ግዴታ ወደ ስራ መመለስ አለብን ማለት ነው። ምክንያቱም ቤቱ ከአረብ ሀገር መጥተው ነው ገብተው ማረፍን የፈለጉት እነሱ እቃም ራሱ ኦርደር አድርገዋል፣ በጣም ብዙ እቃ ኦርደር አድርገዋል። እሱን እቃ አስገብተን አመጣጥፈን ነው እንጠብቃቸዋለን ብለን ያሰብነው ግን ያው ከተመለሱ ነው። ግን ያው የቻልነውን ሁሉ በፍጥነት ለመስራት እየሞከርን ነው ማለት ነው። ሁላችሁም እንደዚህ አይነት ቤት ማሰራት ለምትፈልጉ በአጠቃላይ እያንዳንዱ ነገር፣ ሁሉን ነገር በእኛ በኩል አድርገን አቅርበን እንሰራላችኋለን። ብዙዎቻችሁ ደግሞ እኛ እቃውን አቅርበን አንተ አትሰራለን ወይ የምትሉ አላችሁ። ማቴሪያል ራሳችን አቅርበን በስንት ትሰራለን አለ የምትሉ አላችሁ ማቴሪያል ራሳችሁ ካቀረባችሁ ለእኛ በጣም አስቸጋሪ ነው የሚሆነው። ምክንያቱም ደግሞ ልንገራችሁ፣ አንዳንዴ ቤተሰብ ምንድን ነው እናንተ እዚህ ሀገር ከሌላችሁ፣ ባለቤቱ ራሱ ከሌለ በጣም አስቸጋሪ ነው። ምክንያቱም ገንዘብ ልካችሁ እቃ ይሄን ያህል አስገቡ፣ ይሄን ያህል ግዙ እንኳን ብትሏቸው ቀስ ብለው ነው ማሰራትም ሆነ መግዛት የሚፈልጉት። ምክንያቱም ያው አብዛኞቹ ባይሆኑም የተወሰኑት ማቴሪያል እየሸቃቀቡ ነው ማሰራት የሚፈልጉት የራሳቸውን ይቀንሳሉ እንደገና ደግሞ በብሩ እንደገና የራሳቸውን ስራ ይሰሩበታል እኛ ሰራተኛ ይቆምብናል ይሄ ሁሉ ነገር ስላለ እኛ ምርጫ ያደረግነው ሙሉ በሙሉ ራሳችን ማቴሪያል አቅርበን ነው እና መስራት የምንፈልገው ስለዚህ ልክ እንደዚህ አይነት ቤት ጽድት ያለ ቤት ማሰራት ለምትፈልጉ በአጠቃላይ በራችን ክፍት ነው እንደምትመለከቱት አሁን እየሰራን ያለ ነው እነዚህ የበረንዳ ሶኬቶችን ነው እየገጠመን ያለ ነው የበረንዳ ሶኬቶች በሁለት ሳይድ አሉት ምክንያቱም ላይ ቻርጅ ማድረግ ብትፈልጉ ፕሮግራም ማዘጋጀት ብትፈልጉ የተለያዩ ሴሪሞኒዎችን ማዘጋጀት ብትፈልጉ እንዳትቸገሩ ነው በረንዳ ላይ ሶኬት። እና ይህንን ቤት ቡታጅራ አካባቢ ነው እና የሰራ ነው። የተንቢ በቃ የተበላለሰች እየጠየቀችን ነው። ውለታዋ በዝቶ ብናል። ዛሬ ደግሞ ቡናና ምሳ ይዛልን መታለች። ይኸው ለምን እንኳን ደህና መጣሽ? እንዴት

ሶኬት የለም እና ይሄ የምትሰሩ ሰዎች የመብራት ኢንስታሌሽን ወይም ደግሞ የመብራት ባለሙያዎች ይሄንን ለዚያሁን ሴራሚስ ልቃብ ያልተነጠፈ ቤት ስለሆነ ሊገጥማቸው የሚችለው ከቻላችሁ ለሴራሚሱ ለብሩም ለብሩም ለብሩም ትታችሁ እንጂ ዘጠና ላይ የምታደርጉት ሴራሚስ ዘጠና ላይ አድርጎ የሰው ቤት ማታበራት እኛ ማንናገር እኛ የመንግስት ባለሙያዎች እየተናገድ። ስለዚህ አሁን ይሄ ሲሰራ ተናግረ ዘጠና ላይ ነበር የተደረገው። ሴራ ተነጠፈና አሁን መላይ የሚመስላችሁ ሰማኒያ ላይ ማለት ነው

ና ለምለም የታያትን ኮሜንት የምታቀውን ሀሳብ ሼር አድርጋናለች። ከዚህም በፊት ተናግራ ነበረ። ያው ቪዲዮቿን ምናልባት ከተመለከታችው እኛ ደግሞ ቆንጆ አድርገን ባስበችው መልኩ ስለሰራ ነው። ሶኬቶቹ በተለይ መቀመጥ ባለባቸው ቦታው ስለተቀመጡ በጣም ደስ ብሏት ነበረ። ሆና ነበር ሐሳብ ሰሰጠን። በጣም ደስ ብሏት አለና እኛም ደስ ለኛ ትልቅ ሞራል ነው እና ለምግማ ከልብ እናመሰግናለን በዚሁ አጋጣሚ። ምክንያቱም የታያትን ነገር ከመናገር ወደኋላ የማትር ሴት ናት። ፊት ለፊት ያየችውን ነገር የምትናገር አይነት ሴት ናትና እና ያው ከልብ ሳላመሰግን አላልፍም። ሀሳባቸውን በግልጽ መናገር የሚችሉ ሴቶች ወይም ወንዶች በጣም ጥሩ ተሰጧላቸው ተብሎ ስለሚታሰብ ማለት ነው። ብዙዎቹ ሀሳብ እያላቸው ሀሳባቸውን ከማጋራት ይልቅ ዝም ማለትን ከሚመርጡ ሰዎች የተሻሉ ናቸው ብዬ አስባለሁ፣ እንደ እኔ አስተሳሰብ። ስለዚህ ለምለም እያንዳንዱን ነገር አይታ ለእኛም ምሳ ይዛልን መታለች ስትመጣ። በዚሁ አጋጣሚ ያው እሷን ሸኝተን ወደ ምሳችን ገባ ማለት ነው። ምክንያቱም ስራው ፋታ የሚሰጥ አይነት አይደለም፣ በጊዜ ተጨጨረሰን እያንዳንዱን ነገር ማስረከብ ስላለብን ማለት ነው። ዛሬ ይሄኛው ቀን አራተኛ ቀናችን ነው፣ የኤሌክትሪክ ስራው ብቻ ማለት ነው። በጣም ብዙ ብዙ ብዙ ስራ ነው ያለው፣ በጣም ብዙ ስራ ማለት ነው። ይህ የምትመለ የተመለከቱት የሴቶች ሳሎን ነው። የሴቶች ሳሎን ነው። በጣም ቆንጆ አድርገን የሰራ ነው። ኤልኢዲ መብራቱም በጣም አሪፍ ነው አድርገን የሰራ ነው ማለት ነው። እቺ የምትመለከቷት ደግሞ ጋርደን ላይት ትባላለች። ውጭ ላይ ጄኪ ፎር ይባላል በስሙ ማለት ነው። ስለዚህ ባለ ሶስት አይን ነው፣ ወደ ላይ ወደታችም ያበራል ማለት ነው። በጣም ቆንጆ የሚባል ማቴሪያል ነው ማለት ነው። ባለ አራት አይን ነው። ይቅርታ ባለ አራት አይን ነው። ለውጭ ደግሞ ያደረግነው ባለ ሁለት አይንና ከፊት ለፊቱ ላይቲንግ እንዲኖረው አድርገንለታል ማለት ነው። አነስ ያለች ናት፣ ምክንያቱም ገዘፍ ካለ ውጭ ላይ ስለሆነ ጉዳትም ሊደርስበት ይችላል። እንዲሁም ደግሞ ሌባም ሊያጠቃው ስለሚችል ላይን ብዙ እንደማትታይ አድርገን ያው፣ ከርቀት ስትታይ ብዙም አትታይም እና ላይቲንግ ሲስተም አድርገንለታል ማለት ነው። ለውጩ፣ ያው አሁን ዘመናዊ የመብራት አይነቶች ናቸው። እነዚህን ልክ መጀመሪያ በሰራሁት ቪዲዮ ሲሆን እያንዳንዱ ነገር አስቃኝቻችኋለሁ። ኤሌክትሪካል ሲስተሙ ሲዘረጋ፣ ብሎኬቱ ሲደረደር፣ ሴፍቲ ታንከር ሲቆፈር፣ እንዲሁም ደግሞ አዳማ ቆርቆሮ ሲመታ፣ ኮርኒሱ ሲሰራ ፓርት ዋን ላይ ገብታችሁ ማየት ትችላላችሁ። ወደኋላ ተመልሰን ተመልሳችሁ ብታዩት በጣም ትደመማላችሁ። ፋይናል ሪዛልቱ ይህንን ይመስላል። በማታ እንደምትመለከቱት በጣም ተጨንቀንበታል፣ በጣም ተጠበንበታል። ለዋናው ቤት መግቢያ ለብቻው ሙሉ በር እንደምትመለከቱት አንድ ግቢ ሰርተንለታል። በዛ ሳይድ ደግሞ ፓርኪንግ ወይም የመኪና ማስገቢያ ለብቻው ሰርተንለታል። አጠቃላይ ሁለት በር ትላልቅና ትናንሽ በሮች ደግሞ ሁለት አሉት ማለት ነው። ለዚህ ለትልቁ በር ለዋናው ቤት መግቢያ በኩል ሁለት በሮችን በአንድ በኩል አድርገንለታል ማለት ነው። ትናንሾቹ ለብቻቸው የሚከፈቱ ናቸው። ትልቁ አንድ ላይ ይከፈታል ማለት ነው። ፕሮግራም ሴርሞን የተለያዩ ነገሮች ሲኖሩ ይጠቀሙታል ማለት ነው። እንግዲህ እንደምትመለከቱ ፋይናሉ ይህንን ይመስላል። እንግዲህ አይታችሁ ፍረዱ። ይህንን ቤት ማሰራት ለምትፈልጉ ወይም እንደዚህ አይነት ቆንጆ ቤት ማሰራት ለምትፈልጉ በራችን ክፍት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እኔ በዚህ ልሰናበታችሁ። ሰላም አሌይኩም ወራህመቱላሂ ወበረካቱ።